መልእክትና ንሐልፍ በተለይ ለኤርትራውያን ሰላም ከሚፈልገው የኤርትራ ህዝብና መንግሥት ጋር ለሰላም መቆማችን እንቀጥልበታለን። ጄኖሳይድ የሚቀጥለውን ኃይል ግን ሁሉም ጄኖሳይድን የሚቃወሙ ኃይሎች አማራ ይሁን፣ ኤርትራ ይሁን፣ አገዊ ይሁን አፋር ከትግራይ ህዝብና ሰራዊት ጎን እንዲሆን መልእክታችን እናስተላልፋለን። ከህወሓት ተዋጊዎች ውስጥ የምዕራቡን ግንባር ይመራሉ የሚባሉት ምግበይ ኃይለ ለተዋጊዎች ካደረጉት ንግግር የተወሰደ ነው። ይህ የጦር መኮንኑ ንግግር የጦርነቱ ዋዜማ ላይ እንገኛለን የሚለውን ያረጋገጠ ነው የሚሉ አካላት ንግግሩ ችግሩ በሰላማዊ መንገድ የሚፈታበት ዕድል ከመቼውም ጊዜ በላይ መጥበቡን ይጠቁማል ብለዋል። ምግበይ በንግግራቸው ላይ ራሳችንን ለመከላከል ወስነናል ሲሉ የንመክት ጥሪ ሲያቀርቡ አክሱም ሐውል

ምንድን ነው ቀጥሎ የወሰንነው ነገር ቀጥሎ የሚመጣው፣ የወሰንነውም ግልጽ ነው። መከላከላችንን ለህጋዊና ሰላማዊ መፍትሄያችን ከህጋዊና ሰላማዊ መፍትሄ በላይ ለሚመጡ ጉዳዮች መከላከላችንን ይቀጥላል የሚል ነው አንዱ ውሳኔያችን። መከታችን ይቀጥላል። የምግበይን ንግግርም እንዲህ እያለ ይቀጥላል። ሰውየው ከፖለቲከኞቹ በላይ የፕሮፓጋንዳ ቅስቀሳ ላይ ብርቱ መሆናቸውን ከወታደራዊ ክህሎትም በላይ ስሜት ቀስቃሽ ንግግር የሚዋጣላቸው መሆኑን አሳይተዋል ተብሎላቸዋል። ከአምስት ዓመታት በፊት አቶ ጌታቸው ረዳ ይታወቁበት የነበረውን የሚዲያ ፕሮፓጋንዳ ዘመቻም ዛሬ ላይ ምግበይ ሲመሩት እያየን ይመስላል። ዛሬ ጥቅምት ሀያ ሁለት ነው። እነሆ ደም አፋሳሹን የሰሜን ኢትዮጵያ ጦርነት በፕሪቶሪያ ስምምነት ከተቋጨ ሶስት ዓመታት ሊደፍን አንድ ቀን ብቻ ሲቀረው ጦርነቱ ከተጀመረ ደግሞ አምስት ዓመታትን ሊሞላ ሁለት ቀናት ብቻ የቀሩበት ነው። የጥቅምትን የመጨረሻ አስር ቀናት እንዲሁ ለመልካም ትዝታ አላነሳናቸውም። በተቃራኒው በሰሜን ኢትዮጵያ እንዣበበው ሌላ ደም አፋሳሽ ጦርነት ስጋት ውስጥ ከቶን እንጂ። ጠቅላይ ሚኒስትር አብይ አህመድ የትግራይን ፖለቲካና የህወሓትን ሁኔታ በሚመለከት ያደረጉት የፓርላማ ንግግር የሰላም እድሎችን መመናመን፣ የጠመንጃ ፈሙዞችን መወልወል የሚጠቁም መሆኑን ተወያይተንበት ሳንጨርስ የህወሓት ተፋላሚ ኃይልም እንደደረሰች ርጉዝ ቀን መቁጠር እንጂ ነገሩ አይቀሬ ነው የሚል የጦርነት ነጋሪትን ጎስሟል። ጦርነት ሲታሰብ የኢትዮጵያ ሰማይ አልፎን በጎረቤት ሀገራት የአየር ክልሎች የጦር ጀቶችና ሰው አልባ አውሮፕላኖች ሊከንፉ፣ በኢትዮጵያውያን ምድር ታንኮች ሊገማሸሩ፣ መድፎች ሊያጓሩ፣ መትረየሶችና ድሽቃዎች ሊንደቀደቁ፣ ቦምቦች ሊፈነዱ ነው የሚለው ስጋት ብቻውን የዜጎችን ልብ ያረዳል። ዛሬ የምናወራው ስለ ፌዴራል መንግስቱና ስለ ህወሓት አሊያም ስለ ፕሪቶሪያ ስምምነት መጣስ አለመጣስ ብቻ እንዳይሆን የኤርትራና ግብጽ ትብብር፣ የሱዳን ብሔራዊ ጦርና የህወሓት አርሚ ሰባ ጥምረት፣ የፋኖና የህወሓት እንዲሁም የ የሻቢያ ጽምዶ ከፊታችን ይደቀናሉ። እናም ዳሰሳችን ከአዲስ አበባ እስከ መቀለ፣ ከአክሱም እስከ ሰመራና አሰብ፣ ከአስመራ እስከ ካይሮ፣ ከመተማ እስከ ፖርት ሱዳን፣ ከወልቃይት እስከ ራያ ይዘረጋል። ውድ ኢትዮ ስካይ ሚዲያ አድማጭ ተመልካቾች የህወሓቱን ጀነራል ምግበይን በዛቻና ፉከራ የታጀበ ንግግር ወደ አማርኛ የተረጉምንበትንና ወቅታዊ ሀገራዊ ጉዳዮች እንዲሁም ቀጠናዊ ሀሳቦችን የምንቃኝበትን መሰናዶ ስትከታተሉ ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱ። ዝግጅታችን ይቀጥላል። የህወሓት አማጺ ጦር የምዕራብ ግንባር አዛዥ ምግበይ ኃይለ ንግግር የህወሓት ኃይልን ከጦርነት በፊት የተደረገ የመጨረሻ የቃል ኪዳን ሁኔታ አስመስሎ አቀርቦታል የጦር መኮንኑ ንግግር ተጀምሮ እስከሚያበቃ የአክሱምና የጽዮን ማርያምን ስም በመጥራት ጦርነት የምናደርገው ለስልጣን ሳይሆን ለህልውናችን ነው፣ ለጽድቅ ነው የሚል የተለመደው የህወሓት ማደናገሪያ የቅስቀሳ ስልትን ተጠቅሟል። ትግራዋይ ማንነቱንና ክብሩን ለማስመለስ የሚያደርገው ጦርነት እንደሆነ አስመስሎ ለማቅረብም ተሞክሯል።

ሐውልት ፊት ኮይና ኢና እንዘራረብ ዘለና ዋናው አክሱምን የመረጥንበት ምክንያት ባንናገረውም ባንገልጸውም ግልጽ ነው። ለሁሉ ትግራዋይና የትግራዊ ወዳጅ ከክብሩና ከማንነቱ ጋር አብሮ የሚሄድ ሐውልት ፊት ሆነን ነው እየተነጋገርን ያለ ነው። ከኤርትራ ጋር ትብብር በመፍጠር በአዲስ አበባው መንግሥት አንመራም፣ አስተዳደሩንም አንከተልም፣ አንተዳደርም የሚል እብሪት የወለደው ጦርነት ሰባቂነት ተደርጎ በብዙዎች ዘንድ እየተቆጠረ ያለው ይህ የምግበይ ንግግር ነገሩን ይበልጥ ያወሳስበዋል። ምግበይ በንግግራቸው መቋጫም አክሱም ሐውልት ምስክሬ ነው፣ ትውልዱን ለማሸጋገር ነፍሴን እሰጣለሁ እያሉ ወጣቱን ለጦርነት መማገድን ለማመቻቸት ቅስቀሳቸውን ያስተጋባሉ። ብቀጻሊ ካብዚ መጺኡ ተጋሩ ከንብርክ ዝብል ግን

ምግበይ አክሱም ሐውልት ምስክር ይሆነኝ እያሉ የሚገዘቱበትን ምክንያት ብንመረምረው ወይ በጠቅላይ ሚኒስትር አብይ መንግስት ላይ የያዙትን አደገኛ ቂም አሊያም ጦርነቱን አብዝቶ የመውደድና ብቸኛ የመፍትሄ አካል አድርጎ የማቅረብ እብሪትን እናገኛለን የሚሉ አካላት አልጠፉም። ብቻ ወደድንም ጠላንም ብንተውም የማይተውን የትግራይ ፖለቲካ ጉዳይ በወታደራዊ ኃይሎች እጅ ሙሉ በሙሉ በመውደቁ ከሲቪል አስተዳደር የምናገኘው መፍትሄ እንደሌለ ልንገነዘብ ተገደናል። የትግራይ ክልል በማን እየተመራ እንዳለም የህወሓት ሲቪል አስተዳደርና ፖለቲከኞች አመኑበትም አላመኑበትም በጦር አመራሮች ቁጥጥር ስር መሆናቸውን ጭምር ለማረጋገጥ አፍታም አይፈጅብንም። ምግበይም ፎከራቸውንና ቀስቀሳቸውን ይቀጥላሉ፣ እኛም መስማታችንን እንቀጥላለን። አብዛኞቹ ተጋሮዎች እምነታቸውን በሚገልጹበት ቦታ በማርያም ጽዮን ፊት ሆነን ነው እየተነጋገርን ያለነው ብለዋል። ጽዮን ማርያም ማለት ለተጋሩ ብቻ ሳይሆን በሰሜን ኢትዮጵያ ላሉ አካባቢዎች መሠረት ነው ብለዋል። ምግበይ ኃይለም፣ አክሱም ጽዮን ስንል ለሙስሊም ወንድሞቻችን አልነጃሽ እያልን ነው ይህንን ሳርን ረሳ ነው እየተነጋገርን ያለነው። በአክሱም ሐውልት ፊት ሆነን መወሰን ትርጉሙ ትልቅ ነው። አክሱም ስንል የተጋሩ ማንነት የተጋሩ ታሪክ ነው። ቋንቋ፣ ባህል፣ ታሪክ፣ ማንነትና ክብር መገለጫ ማዕከሉ አክሱም ነው። አክሱም ብለን የአድዋ ተራሮች እንላለን። አክሱም ብለን ቆላና ደጋ ተንቤን እንላለን። አክሱም ብለን ሽሬ እንላለን። አክሱም ብለን ወልቃየት እንላለን። አክሱም ብለን ሰብአን ደርታ እንላለን። አክሱም ብለን ደጋና ቆላ ራያ እንላለን። አክሱም ብለን አጋሜ ወልዋሎ እንላለን። አክሱም ብለን ገራ አልታ የአጋዚዎች ቤት እንላለን። ያሉት ምግበይ መገለጫዎቻችን በሙሉ ታሪክ፣ ባህል፣ ቋንቋና ማንነት ከዚህ ሐውልት ጋር ነው የሚያያዘው፣ ምንም ጥርጥር የለውም። አክሱም ከኢትዮጵያ ጋር ብቻ ሳይሆን ከዓለም ጋር የሚያገናኘን ሐውልት ነው። የትግራይ ሕዝብ ትግል ሲጀመር አርማችን የነበረውን መነሻችንም የአክሱም ሐውልት ነው ብለዋል። ምግበይ ወዲህ ቅስቀሳቸውም ወዲያም አንጀት መብላታቸውን ይቀጥላሉ። በአስራ ሰባት ዓመቱ ትግል ስናሸንፍ መቀሌላ ሐውልት አቁመናል አክሱምም መቀለን ወልዷል ያሉት ምግበይ ታዲያ እንዲህ አይነት ቦታ ሆኖ መወሰን ከሁሉም ትግራዋይ ማንነት ጋር የተሳሰረ ነው ይላሉ። የአክሱም ሐውልት የተጋሮዎች ምልክት ሆኖ ከሌሎች ኢትዮጵያውያን ጋር እንድንተሳሰር አድርጎናል። ይህ ሐውልት ከኤርትራ ጋር እንድንተሳሰር አድርጎናል። ማን የመሆናችን መገለጫችንም ይኸው ሐውልት ነው። ስለዚህ እዚህ ሆነን ስንወስን ትርጉሙ ከፍ ያለ ነው። እናም እዚህ ሆነን ስንወስን አስበንበት ነው። ታዲያ ምንድን ነው የወሰን ነው? ቀጥሎ የሚመጣው ጉዳይ ምንድን ነው ያሉት? ምግበይ መከላከላችን ይቀጥላል የሚል ሐሳብ አንስተዋል። መመከታችን ይቀጥላል፣ ሉዓላዊነታችንን በማስከበር ይረጋገጣል። ውሳኔያችን ሕጋዊ ሥርዓትን ተከትለን መሄዳችንና ሕጋዊ ሥርዓትን ተከትለን መሄዳችንን ነው የሚገልጸው። መብትህ እንዲረጋገጥ መጀመሪያ ሕግና ሥርዓት መከበር አለበት። ተልኳችንን ለመፈጸም ከሰራዊታችን ጥያቄዎች ተነስተዋል። የደመወዝ የቤት ጥያቄዎች ተነስተዋል። መነሳቱ ትክክል ነው፣ አተገባበሩ ግን ልክ አይደለም ብለዋል። ምግበይ ይህ ፈጽሞ መደገ ለበትም የለበትም ፈጽሞ ይህ ጉዳይ በትግራይ መደገም የለበትም፣ በጭራሽ መደገም የለበትም ይላሉ። በጦፈ ንዴት የብሔራዊ ምልክታችን ዋና ቁልፍ የሆነው ሠራዊታችንና ብሔራዊ ድርጅቶቻችን አብረው ያለውን ችግር ፈተው አብረው እንዲሄዱ በምናደርገው እንቅስቃሴ ላይ የተነሳ ነው። ምግበይ እዚህ ላይ ህወሓትና ተዋጊዎቹን በአንድ ስም ይጠራሉም። ይህ የወታደሩን ችግር ቀድመን ያልፈታ ነው፣ ከአመራር ችግር ጋር በተያያዘ ነው። ይህን ግን ጠላት ተጠቅሞበታል። ይህንን ግን አንድነታችንን የሰራዊታችንን ጥንካሬ ሉዓላዊነታችንን የማይፈልጉ ጠላቶች ተጠቅመውበታል እኛ የሚበልጠውን ችግር ለመፍታት በምናደርገው እንቅስቃሴ በሰራዊቱ በሚደረገው እንቅስቃሴ እንቅፋት ገጥሞናል ሆኖም ሁሉም ማለትም የሰራዊቱ አመራር የትግራይ አስተዳደር የሃይማኖት አባቶች ችግሩን ለመፍታት ተረባርበዋል በዚህ ጉዳይ ላይ ችግሩ እንዲፈታ የጣሩ የተንቀሳቀሱ ሚዲያዎች አሉ ሊበታትኑ የሰሩ ሚዲያዎችም አሉ የምታግዙ ሚዲያዎች በርቱ ለማፍረስ የምትጥሩ የሶሻል ሚዲያ አካላት ግን እንቅስቃሴያችሁ አይጠቅማችሁም ብለዋል። ይህን ችግር እንፈታለን፣ በእናንተ ጥቅማ ጥቅሞች ዙሪያም ያስተላለፍነው ውሳኔን ተገብረዋለን እያሉ ሰራዊቱን የሚቀሰቅሱት ምግበይ የትግራይ ህዝብና አመራርም ከዚህ ውሳኔ ጎን ይቆማል ሲሉ ተናግረዋል። አሁንም የትግራይን ህዝብ መከታ ወይም መከላከል ደግፈው ለቆሙ አካላት በሚል ጥሪ አቀርባለሁ ሲሉ ጦርነቱን ደግፉኝ የሚል ንግግር ያደረጉት ምግበይ ጦርነታችን የጽድቅ ነው ሊሉም ዳድቷቸዋል። ለትግራይ ፓርቲዎች፣ ለኢትዮጵያውያን፣ ለአማራ፣ ለአፋር በሚል መልእክት ያስተላለፉት ምግበይ በተለይ ደግሞ ለኤርትራ መንግስት በመከላከላችን ውስጥ ከሰራዊታ ችን ጎን እንዲቆም ሲሉ በይፋ ጥሪ አቀርበዋል። ስለ ኤርትራም ይቀጥላሉ፣ ያለፈውን ረስተን አይደለም፣ ኤርትራ ድንበር ላይ ነው ያለው። በሕግ የኢትዮጵያ አካል መሆናችን እናውቃለን። የኤርትራ ሕዝብና የትግራይ ሕዝብ ሰላም እንዲሆን ነው የምንፈልገው። የተፈጸመው ጄኖሳይድም ይጠራለን ብለዋል። ምግበይ በራሳቸው እያሾፉ ይህን ጄኖሳይድ እቀጥላሉ የሚለው ኃይል ግን ያቁም ሲሉ አመፀኝነታቸውን በጄኖሳይድ ጀቡ ነው አቀርበዋል። ምግበይ በንግግራቸው መጨረሻም አቶ ስዩም መስፍንና አቶ አባይ ጸሐዬ ትግሉን ጀምረው በመስዋዕትነት ጨርሰውታል። በዚህ ያለን ትውልዶችን ተጋሩን አንበረክካለሁ የሚልን አካል ግን ትውልዱን አድነን በቅድሚያ እንደምንሰዋ የአክሱም ሐውልት ምስክሬ ነው ብለዋል። ምግበይ ምን እያሉን እንደሆነ አሁንም ግልጽ ይመስላል። የምግበይ በልህና በቁጣ የተሞላ ንግግር የጦርነቱን ዋዜማ ያሳያል፣ አልን እንጂ ጦርነቱ ከተጀመረ ቆይቷል የሚሉ ወገኖችም ሞልተዋል። ለዚህ ማስረጃው የኢትዮጵያ መንግስት በውጭ ጉዳይ ሚኒስትሩ በኩል ከሳምንታት በፊት ለተባበሩት መንግስታት ድርጅት በጻፈው ደብዳቤ የህወሓትና የሻእቢያ ኃይላት በአማራ ክልል ወልዲያ ዙሪያ በነበረ ትንኮሳ ከፋኖ ጋር መሳተፋቸውን ልብ አድርጉልኝ ብሏል። ግብፅ ካይሮ ከገቡ ውለው ያደሩት ኢሳያስ አፈወርቅም የሚመሩት ቡድን ኢትዮጵያ ቀይ ባህርን እፈልጋለሁ ብላ አሰብን ልትወር ነው ካለ ወራት ተቆጥረዋል። የህወሀትና የሻቢያ ጥምረት እውነት መሆኑን ራሳቸው ያረጋገጡት ጉዳይ ከሆነ መሰነባበቱ ብቻ ሳይሆን የቃላት ጦርነቱ የመጨረሻ ደረጃ ላይ መድረሱ ሁሉንም ነገር ግልጽ አድርጎታል። የነህወሀት ዓላማ በአዲስ አበባው መንግስት አንገዛም ማሊያም መልሰን አራት ኪሎን ገባ ባለን በሚል ፉከራ ላይ የተመሠረተ ቢመስልም የሻቢያ ጦርነቱ ኢትዮጵያ ውስጥ ይሁንልኝ፣ ወደ እኔ አትምጡብኝ ስጋት ግን ግፊቱን አንሮታል። የሚሉ አካላት ግብፅ ለኤርትራ ሀሳቢ መስላ የምታካሄደው ማደናገር ተወደደም ተጠላም ህወሓት የውክልና ጦርነቱ ዋና መሪ እንዲሆን ያስገድደዋል የሚል ድምዳሜ ላይ ይደርሳሉ። ህወሓት ግን ሲፈልግን ያልተሳተፍኩበትም ጌታቸው ረዳ ነው ሸውዶን የፈረመው ሲል የሚያጣጥለውን ሲያሻውም፣ ስምምነቱ ይከበር እያለ የሚነግድበትን የፕሪቶሪያ ስምምነት አሁንም ዓለም አቀፉ ውዝግብ ስሌት ሊጠቀምበት ሞክሯል። ፕሪቶሪያ የተደራደር ነው? ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ካሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ። ሌሎች ሰዎች ይኖራሉ፣ ዋናዎቹ ግን እነዚህ ናቸው። ፈራሚዎቹ በእኛም ወገን ይታወቃሉ። እነሱ ሲጠይቃቸው ያሉኝ ነገር አለ በስፍራው ያልነበሩ ሰዎች አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያ እናስከብር ይላሉ። ለጠቅላይ ሚኒስትሩ የማክሰኞ ዕለት የፓርላማ ንግግር ምላሽ ይሰጣሉ የሚለው አማጺው ቡድን ፕሪቶሪያ ተጣሰ እያለ ይገኛል። ህወሓት የኢትዮጵያ መንግስት የፕሪቶሪያውን የሰላም ስምምነት እየጣሰና እያኳሰሰ ነው ሲል በመክሰስ ስምምነቱ ከመቼውም ጊዜ በላይ በከፍተኛ አደጋ ውስጥ ወድቋል ሲል በእንግሊዝኛና ትግርኛ ቋንቋዎች መግለጫ አውጥቷል። የህወሓት ቡድን በመግለጫው የኢትዮጵያ መንግሥት የትግራይን አካባቢዎች ተቆጣጥረው የሚገኙ ኃይሎችን በመደገፍና በማስታጠቅ እንዲሁም የተፈናቀሉ ነዋሪዎች ወደ ቀያቸው እንዳይመለሱ በማደናቀፍ ስምምነቱን ትርጉም አልባ በማድረግ ላይ እየሠራ ነው ሲል ከሷል። መግለጫው አክሎም የፕሪቶሪያ የሰላም ስምምነት ዓላማው ዘላቂ ጦርነት ማቆም እንዲመጣ፣ የተፈናቀሉ ሰዎችም ወደ ቀያቸው እንዲመለሱ እንዲሁም ለፍትሕ ለመልሶ ግንባታና ለፖለቲካዊ ውይይት መሠረት ለመጣል ነበር ብሏል። ህወሓት ለራሱ ምን እያደረገ እንደሆነ እዚህ ጋር ዘሎታል። ይሁን እንጂ የኢትዮጵያ መንግሥት ስምምነቱን ተግባራዊ ማድረግ አልቻለም ያለው ህወሓት አዲስ አበባም በዓለም አቀፉ ማኅበረሰብ ፊት በገባችው ስምምነት ላይ ጣልቃ ገብታለች ሲል ወንጅሏል። የአዲስ አበባው መንግሥት አልቀበልም ብሎ ያመፀው ህወሓት ለጠቅላይ ሚኒስትሩ ምላሽ እያለ ሙግት ለማስቀመጥ ይጋጋጥ እንጂ ፕሪቶሪያን ጥሳሃል ለተባለበት ክስ ግን ምላሽ አልሰጠም። ጠቅላዩ እንዲህ ብለው ነበር። በህዝብ የተመረጠ መንግስትና ህገ መንግስት አከብራለሁኝ እዚህ ያለ ጠቅላይ ሚኒስተር ጠቅላይ ሚኒስተር ነው ተመርጧል እዛ ያለው ፕሬዝዳንት ግን ይወርዳል ነው። ስምምነቱ የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠም ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል። እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረ ህወሓት በመግለጫው ላይ ትችት ሰንዝሯል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ፊት ቀርበው በትግራይ የተካሄደውን ጦርነት የሁለት ወር ግጭት በማለት መግለጻቸው በክሉ ለአምስት ዓመታት የተፈጸመውን የዘር ማጥፋት ወንጀል ማቃለል ነው ብሏል። ይህም በትግራይ ሕዝብ ሞትና ስቃይ ላይ መቀለድና ያጠፉት ጥፋትም ንስሐ ለመግባታቸውን ያሳያል ሲል በወቀሳ መልክ አስረድቷል። ህወሓት እዚህ ላይ የዘር ማጥፋት ለሚለው ጉዳይ ማብራሪያ አይሰጥም ብቻ በመግለጫ ያክልና ጠቅላይ ሚኒስትሩ ተፈናቃዮች ወደ ቤታቸው ከመመለሳቸው ይልቅ ሕዝበ ውሳኔን ማስቀደማቸው እተቻለው መንግስት፣ የትግራይን ምድር ሕዝብና የሥነ ሕዝብ አወቃቀር ለመቀየር እየሰራ ነው ሲል የውልቃይትን ጉዳይ ያነሳል። በእርግጥ በፕሪቶሪያ ስምምነት ተፈናቃዮችን በሚመለከት ምን ተብሎ ነበር? ጠቅላይ ሚኒስትር አብይ እንዲህ ይላሉም። የተፈናቀሉስ ይመለሱ ወደ ቀያቸው። ልክ ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው። ወልቃይትም መመለስ አለበት። ይሄ የመንግስት ጽኑ አቋም ነው። ይመለሱ። የውጭ ጉዳይ የጸጥታ፣ የመከላከያ ጉዳይስ የፌዴራል ስልጣን ነው። ማነው ያለው? የራሱ የህወሓት ህገ መንግስት እኔ አልጻፍኩም። የእነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌዴራል መንግስትን ይመለከታል። መከላከያም በሚመለከት ደህንነት በሚመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየር ነውም ታውቃላችሁ? እነሱ ስልጣን ላይ እያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ምን እያረጉ ነው እነሱ ከውጭ ጋር ምን እያደረጉ ነው? እሱን ትቼ ማለት ነው የጠቅላይ ሚኒስትሩ ንግግር የኢትዮጵያ መንግስት ወታደራዊና ሲቪል አመራሮች በትግራይ ህዝብና ተቋማት ላይ ሲያሰራጩት የነበረው ስም ማጥፋትና ማስፈራራት ቀጣይነት አካል ነው ሲል የወቀሰው ህወሓት በተጨማሪም የኢትዮጵያ መንግስት ሌላ ዙር ጦርነት በማስነሳት አደጋን በሁሉም ረገድ ከባድ መሆኑን በመግለጽ ዓለም አቀፉ ማህበረሰብ አፋጣኝ እርምጃ ይውሰድ ሲል ራሱን ከደሙ ንጹህ ነኝ ለማስባልም ሰማይ ይቧጥጣል የህወሓት ቡድን። ህወሓት በሱዳን ያሰለጠነውን አርሚ ሰባ ተማምኖ ከኤርትራ ጋርም ሙሉ ድንበር መጋራቱን እንደ ባለፈው ጦርነት ከበባ ውስጥ አያቆየኝም ብሎ ጓግቶ በአማራ ክልል ከፋኖ ጋር ጥምረት መፍጠሬ የኢትዮጵያ መንግስት ደጀን ህዝብ እንዳይረጋጋ ማድረግ እችላለሁ ብሎ ቋምጦ ሌላም ሌላም ብዙ ስሌቶችን ቀምሮ ለጦርነት መዘጋጀቱን ይፋ አድርጓል። የጦርነቱን ስም ግን መመከት ብሎታል። ከአምስት ዓመታት በፊት የተጠቀመውን አብዛኛውን የቀስቀሳ መንገድ የተጓዘው የህወሓት ቡድን አሁንም የትግራይ ህዝብ የህልውና አደጋ ላይ ነው በሚል የመጣብህ ውትወታ ሌሎች መቶ ሺዎችን በጦርነት ለመማገድ ነጋሪቱን ጎስሞ ከተታውጇል። የህወሓት ጦር አውረድ ማለት የሻዕቢያ አስቸኳይ ፍላጎት መሆኑን ደጋግመው የጠቆሙን የቀጠናው ተንታኞች የትኛውም የኃይል አሰላለፍ በመንግስትና በሀገር እንዲሁም መንግስትን እንጥላለን በሚሉ ሀገር አፍራሾች መካከል እንደሚሆን አትጠራጠሩ ይላሉም የትግራይ ህዝብ ጥያቄዎች በህወሓት የጦር ፍልሚያ የሚመለሱበት እድል እንደማይኖር የምናውቀውን ያህል የመብትና የእኩል ተጠቃሚነት የህዝብ ጥያቄዎችን ሁሉም የህልውና አደጋ ተደርገው መቆጠራቸው በአማጺ ኃይሎች የምትታመስ ሀገር ላይ እንድንቀጥል የሚያስገድድ የእርግማን አዙሪት እንጂ ሌላ ምን ይሆናል? ይላሉ። ሰላም ለኢትዮጵያ፣ ሰላም ለኤርትራ ብለን ስንመኝ ከጦርነት በኋላ ከመደራደር ይልቅ ከጦርነት በፊት መደራደር ይሻላል የሚለውን ዘመን ተሻጋሪ ተማጽኖ በማስቀደም ነው። ሰላም በያላችሁበት ይሁን።